እንደተናካኝ አልፈልግም። ይቅርታ ወጣ ካለው ምን ነው እናውጣ። እንዴ ወጣ እንዴ፣ ስነ ስርዓት አይወጣ

እንዴዚህ ሆነ ቹል ለለቂ አቹል ወጣች ቁጣሽ አገባ እናቷ እንዲካረካት ምንም ነገር ማድረግ አይችልም። ተረዳኸኝ? አንድ ነገር ልንገርህ፣ እቤቴ ላይ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን። ስለዚህ እቤቴ ነው ቁጭ ማለት

ልክ እንዲውብ ነሽ እኔ ስማመን ተሳነኝ። ልክ እንደ አዲስ ሰው ሁኝ ዛሬ ብመኝሽ ሲያምርኝ ቅንጂ መቼም ከሰው አልቀማሽኝ ድሮም በእጅ ያዙት ከምን ይቆርጠራል ደግሞ በሰው ሲያዩት ተመልሶ ያምራል ፍቅራ ሉት ቅናት ምሆ ሰላም ሰላም ድና የተከበራችሁ ቤተሰቦች እንደት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቼ ላችኋለሁ። ዛሬ የመጣሁበት ትልቅ ምክንያት እንግዳ ቤት ጋብዣለው። ዛሬ ያው ቆንጆ ታይም እናሳልፋለን ብዬ የጋበዝኩት እንግዳ አለ ማለት ነው። እና ከዛ እንግዳዬ ጋር ጥሩ ጊዜ፣ ጥሩ ቆይታ፣ ጥሩ ታይም እንደምናሳልፍ ባለሙሉ ተስፋ ነኝ። በእርግጥ እናንተ ያው ታውቁት አላችሁ ይህን ለእናንተ ምድረው እንትን ማለት እንቆቅልሽ ማድረግ አይጠበቅብኝ ምክንያቱም ግልጽ ስለሆነ፣ እንግዲህ እንግዳዬ ይሶ ነው ማለት ነው ቤትን የጋበዝኩት በደንብ እንጆ እናረጋለን፣ ምግብ እንበላለን፣ ፈታ ዘና ምናምን እንላለን ብያ ዋለሁኝ። እና በጣም ብዙ ነገሮችን አዘጋጅቻለሁ። ጥቂት ነገር ብቻ አይደለም ብዙ ነገር አዘጋጅቼ የጠራሁት እና ደስተኛ እንደሚሆን እርግጠኛ ነ ማለት ነው። እና ቤተሰቦቼ ያው እንደነገርኳችሁ ግልጽ ነው ማለት ነው ለእናንተ። ይሶ ይመጣል። የሚመጣው ደግሞ ምሳ ሰዓት ነው። ምሳ ሰዓት ደግሞ ያው ብዙ ጊዜ አብርሽ ይመጣል። ያንንም ነገር ደግሞ ያደረግኩት ሆን ብዬ ፈልጌው ነው አስቤበት ማለት ነው እና ያው እስከዛሬ የነበረው ነገር እያንዳንዱን ነገር ሆን ብዬ ፈልጌ ያቀጀበት ሁሉም ነገር እንዴት ነው በደንብ በስትራቴጂ እና በሚገርም ፕላን የታቀደ ነገር ነበር እያደረገ የነበርኩት ማለት ነው ያው ምክንያቱም እያንዳንዷን ስሜቴን ማወቅ ስላለበት እያንዳንዷን ማለት ነው በዚህ በጣም ባጭርና በጥቂት ጊዜያቶች ውስጥ እኔ የተሰማኝን ስሜት እንዴት ሆኖ እየተሰማው እንደነበር እኔ አይቻለሁኝ። ቤት ውስጥ የሚሰማውን ስሜት አይቻለሁኝ። ውጭም ከይሶም ጋር ሆኜ ወይም ደግሞ የትም ቦታ ሄድ የሚያሳየኝን ፊሊንግ አይቻለሁኝ። ስለዚህ በደንብ ስሜቱ ገብቶታል። እኔ የተጎዳውትን ጉዳት በደንብ ተናድጃ አይደለም፣ እንደውም ኢንጆይ እያደረግኩኝ ነው እያሳየሁት የነበረው። ስለዚህ በእጥፍ ተበቂ ከሆነ ብዬ አስባለሁ። ይህን ነገር ማለት አልፈልግም ማለት ያው ተበቂ ያለው ምናምን ይሄ በቀል ምናምን ባያስደስተኝም፣ ግን ደግሞ ብቻዬን ታምሜ፣ ብቻዬን ተናድጄ፣ ብቻዬን ተከፍቼ አልቀርም ብዬ ነው በደንብ አድርጌ ጨዋታውን የተጫወትኩት ማለት ነው። ስለዚህ ጌሙን አሸንፍ ያለው። ዛሬ ደግሞ የመጨረሻ ቀኔ ነው ማለት ይሄ በቀል ምናምን ምናምን ያልኩትን ነገሮች የማበቃበት በደንብ አድርጌ እሱን የምበቀልበት አብርሽም ማለት ነው። ያው ሰዓቱ ደርሷል፣ የሚመጣበት ሰዓት ከይሳ ጋር ብዙ ሰዓት እናሳልፋለን ምናምናም ብያለሁኝ እንደነገርኳችሁ። ሲመጣ ደግሞ በጣም ብዙ ስሜቶች እንደሚያሳይኝ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ በዚህ ደግሞ ይሰው። እስከዛ ድረስ ሰፖርት ስላረከኝ ስለተባበርከኝ ቴንኪዩ። ሲቀጥል ደግሞ አይ ቲንክ አራት ቀን የቀረን ወደ ጉዟችን ልንሄድ ማለት ነው፣ ነው የሚሰውን። ስለዚህ በዚች አራት ቀን ውስጥ ሁሉንም ነገር ጨራሼ የሚሄድ ይሆናል። እና ደግሞ በደንብ ስሜቱ እንዲሰማው ስለፈለኩኝ ነው እኔ ታመምኩትን፣ እኔ የተከፋትን፣ እኔ ያዘንኩትን ሀዘን እኔ የተሰማኝን ስሜት በሙሉ፣ እኔ ፊል ያረኩትን ነገሮች በሙሉ በደንብ እንዲረዳቸው እንዲያያቸው ስለፈለግኩኝ ነው ይህን ነገር ያደረግኩት። ያው ማድረጌ ትክክል ነው ብዬ ባላስብም፣ ነገር ግን አንዳንድ ጊዜ ሰዎች እየጎዷችሁ ወይም ደግሞ እያሳመሟችሁ ቆስላችሁን በጣም እየተጫኑት አይዟችሁ ሊሏችሁ ይሞክራሉና ያንን ስሜት በደንብ ፊል እንዲያደረገው ስለፈለግኩኝ ይሄንን ነገር ያደረግኩትኝ ያው በማድረጌ ምንም አይነት ትክክል ነኝ ብዬ አላስብም ግን ደግሞ ስሜቱን በደንብ እንዲያውቀው ስለፈለግኩኝ ብቻ ነው ይሄንን ነገር ያደረኩት እና ደግሞ ያው ትናንትና እንደተናገርኩት ቪዲዮም ላይ ከሆነ እናወራለን ምናም ብየው ነበረ ነገር ግን ምንም ያወራሁት ነገር የለም እንዳያችሁት ነው እነሱም ሌላ ሀሳብ ነበረ አስበው የመጡት እኔ በትንሹም ቢሆን የገባኝ መሰለኝ በሰዓቱ ምክንያቱም ያው የሆነ ነገር ካላሰቡ ከጽጌ ጋር በእርግጠኝነት እንደማይመጡ ስለማቅ ከዚህም በፊት ያየሁት ነገር ስለሆነ ያው እሷም የሆነ ነገር ማረግ ስለምትፈልግ ወይም ደግሞ ስለፈለገች ነው አብረው የሚመጡት ያንን ነገር ስለገባኝ ምንም ላውረዋል አልፈለኩም እንደገና ደግሞ ዛሬ ያሰብኩትን ነገር እንዲያይም ስለፈለግኝ ጭምር ነው እናውራለን ብዬ ላስቀረው የፈለግኩት ማለት ነው ስለዚህ አሁን ከዚህ በላይ መቀጠል አለብኝ ብዬ አላስብም። ሙሉ ነገር አቅቷል፣ አክትሟል ማለት ያው ከዚህ በኋላ ከይሳቅ ጋር እንደዚህ እንደዛ ምናምን እያልኩኝ እሱን ሌላ ነገር ውስጥ ማስገባት አልፈልግም። ይሳቅንም አብርሽንም ከዚህ በኋላ ሌሎች ነገሮች ውስጥ ማስገባት አልፈልግም። እስከዛሬ ያደረግኩት ነገር በቂ ሆኖ ስላገኘሁት ማለት ነው። እና በነገራችን ላይ ሰው በጣም ፈርቷል እዚህ ለመምጣት ምክንያቱም ቤት ውስጥ መገኘት ምናምን አብርሽ ባለበት ምናምን መገኘት በጣም ፈርቷል፣ በጣም ማለት ነው። በግድ ነው ያሳመንኩት። እባክን የዛሬን ብቻ የዛሬን ብቻ ነው ያልኩትኝ። ያው በእርግጥ ይሶ ለእንደዚህ አይነት ነገር ምናምን ብቻ ሳይሆን ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ። ይሄ ቅድሚያ የነገርኳችሁ ነገሮች በሙሉ ማለት ነው ከዛ በፊት ያው ለመጀመሪያ ቀን ኔ እናሱ ስንገናኝ የነገርኳችሁ ነገር አለ። በዛን ታይም የሆነ የተጎዳውበት የተከፋውበት ምናምን ምናምን ነገሮች ነበሩ እና እነዛን ነገሮች እንድረሳቸው በጣም በብዙ መንገድ ሰፖርት አድርጎኛል። እና ያንን ነገር ራሱ ይህንን ጓደኝነታችንን ምናምን በደንብ የምናስቀጥለው ይሆናል ብዬ ተስፋ አድርጋለሁኝ። እንግዲህ ይሄንንም ነገር ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ፣ ብዙ ነገር የተባበረኝ ነገር አለ ማለት ላይክ ቪዲዮ ላይ ከምታዩት ባሻገር ማለት ነው። በጣም በብዙ ነገር ሰፖርት አድርጎኛል። ሁሉም ነገር ያው ቪዲዮ ላይ ይዤ መቅረብ አልችልም። ቀን በቀን የሚፈጠሩትን ነገሮች ቪዲዮ ላይ ይዤ መቅረብ ስለማልችል እንጂ እጅግ በጣም በብዙ ነገሮች ረቶኛል ማለት ነው። ስለዚህ ያን ይህንን ምንድን ነው ደስ የሚል ጓደኝነታችንን በእርግጠኝነት እዛም ሄደን የምናስቀጥል ይሆናል። እሱም እንደምታውቁት ያው ዩቲዩብ ከፍቷል። እኔም እንደዚሁ አለኝ። ስለዚህ በዛም በደንብ የምንገናኝ ይሆናል። አብረን ቆንጆ ቆንጆ ቪዲዮችን የምንሰራላችሁ ይሆናል ማለት ነው። በነገራችን ላይ ከደወልኩለት ቆይቻ ቆይቻለሁኝ እና እሱ የመጣ ይመስለኛል። ይግቡ ክፍት ነው። አብርሽ እንደሆንክ ዌልካም ግባ

ፍርሃት ባለቀቀኝ አይዞ ከይዜ ያጋጥማል። ቤት ማለቴ ስላስገደልሽኝ እንጂ መምጣት አልፈለኩኝም ነበር። የእውነት እሱን እንግዲህ እንዴት እስማምታለን? ምንም ማድረግ አይቻልም። ደህና ነሽ? አለሁልህ። እንዴት ነው አንተ? ፈጣሪ ይመስገን። ራሴን አሞኛል ብለሽ ነበር። ደህና ነሽ? ደህና ነሽ? ተሽሎኛል በደንብ ልዞም እንዴት ነበር ወደዚህ ስትመጣ፣ ምናምን ምናምን ያለው ሙቀት ትላለህ። በጣም ነው የሚያስ ማለቴ ጭንቀቴ ሁላ ምናምን፣ የሰው ቤት አሁን ለመምጣት ትንሽ ነው፣ ግን የመጣውን እንቀበላለው ብዬ ነው የመጣሁት። ምንም ነገር ይፈጠር ብ እንግዲህ በደንብ አድርገን ማለት እኔ እንጃ ምን ማለት እንዳለብኝ። ተያዘው ዛሬ አይዞህ፣ ችግር ችግር የለውም ማለት በቃ እንዳስረዳውክ ነው። ሁሉም ነገር እንደምታውቀው ነው፣ ከበፊትም ጀምሮ ማለት ነው። እኔ ከነገርኩህ ቁጭም አንተ ብዙ ያያቸው ነገሮች አሉ ምናምን። ምን አይነት ስሜት ውስጥ እንደነበርኩኝ ታውቃለህ። እና ከዛ ስሜት ግን እንድወጣ ስላደረግኸኝ ባይዘ እጅግ በጣም አድርጌ አመሰግን ደጋግሜ ማለት ነው። እንዳታመሰግኝም ብትለኝም ቴንኪዩ ደጋግሜ፣ ምክንያቱም በዛ ሰዓት እኔና ፈጣሪ ነን። በቃ እንዴት ብዬ ላስረዳ፣ በጣም እየተጨነኩኝ ምናምን ለምን ምናምን የምልበት ሰዓት ላይ አንተን የመሰለ ጥሩ ጓደኛ ጥሩ ወዳጅ ፈጣሪ ሰጠኝ ማለት ነው። እና ያንን ጊዜ በደንብ ማለፍ እንድችል ስለረዳኸኝ በደንብ አርጌ አመሰግናለሁኝ። እና ይህንን ጓደኝነታችንን ወዳጅነታችንን በደንብ አርገን አብረንም እንደምናስቀጥለው ባለሙሉ ተስፋ ነኝ፣ አይደለ? በደስታ በደንብ ና እንደምታውቀ፣ ትንሽ ቀን ይቀረን። አንድ አራት ቀን ምንም ሶስት ቀን አራት ቀን አራት ቀን መስኔ እና ዝግጅት እንዴት ነው ታዲያ? ሁሉ ነገር ሬዲ ሚጥሚጣው፣ በርበሬው፣ ሽሮ ተዘጋጅደስ ይላል እንዴ? ቆይ በጣም ችግርሽ ደግሞ ማለት ነው። በቃ ሲስተር ታዘጋጃለች ሲልሽ ዝም እንዴት አረገች? ለአግዛት ወይ ምናምን ምናምን የለም አንተ እኮ ነህ ምንም ነገር እንዳታደርጊ በጭነቅ የለብሽ ምናን ብለ ሁሉንም ስትዘጋው፣ በእንትና አበሽ ደግሞ አለን ምናምን ከጨረሰች በኋላ ምናምን ቁጭ አድርጋለች፣ በቃ ሻንጣ ውስጥ ከበበ ገዳ መች ይቀልዳል፣ ትቀልጁ የለ እና ታዲያ እንዲህ ብለሽ አስቅኝ እንጂ ትንሽ። ኧረ አትጨናነቅ፣ ፈጣን በል። ትናንትና የተፈጠረውን አይተሃል አይደለ? እንግዲህ እኔም አስቀርቼዋለሁ። ዛሬ መፈጠር ያለበትን ወይ የሚያሰብኩትን ነገር ማየት አለበት ብዬ ስላሰብኩኝ አስቀርቼዋለሁ። አልነገርኩትም፣ አራት ቀን ምናምን እንደቀረኝ ምንድነው የሚባለው። ብዙም የሚያውቀው ነገር የለም አይቅም። እርግጠኛ ነሽ? ለምን አልነገርሽውም? ለምን እነግረዋለሁ? እኔ እንጃ። ብትነግረው የተሻለ ነው ብዬ አስባለሁ። እንዲህ ያህል ቀን የቀረኝ ብዬ ነው የምነግረው? ለምን ብዬ ነው የምነግረው? እኔ እንጃ። አንቺ ነሽ። ችግር የለውም ምን የሚፈጠር ነገር የለም። ወረድ አንዴ እንደሚሄድ እኮ ያውቃል። ስለዚህ በዚህ ቀን ነው በዛ ቀን ነው የሚሄደው ብዬ ማብራራት አይጠበቅብኝም እና እሱን ተውና በቃ ካሁን በኋላ በደንብ መቀጠል አለበት። ስትሮንግ የሆነ ጓደኝነታችን አይመስልህም? በደንብ በጣም የእኔም ጉጉቴ ምናምን ነው። ብዙ ነገር እነግራቸዋለሁ እኔም አንተም። ካሁን በኋላ የዩቱብ ቻናል አለን ሁለታችንም። ስለዚህ በደንብ በዛ ቪዲዮ እንሰራላቸዋለን ብያቸዋለሁ። ሁሉንም ነገር እዛ እናሳያቸዋለን፣ ስንዝናና የሚሆን ስንሰራ የሚሆን ኢንጆይ ስናደርግ፣ ወይም ደግሞ እንደው ሀገር ስንጎበኝም የትኛውንም ነገር በቃ ከነሱ ጋር ሆኗል። አንድ ላይ ያለው እንግዲህ እንደዛ ነው። በዚህ እንዲቆልፈን ቁልፉን ነው። በቃ ተቆራኝቷል። ተቆራኝ ቁልፉን ከየት ነው የሚመጣው? ነው ማን ይመጣ ሰው አይደል የከፈተው? ሂጅ እሱ ነው።

ምን? እንዴ? ምን ማለት ነው? አንተ ባለፈው በግ ነበር እንደዚህ የመጣኸው? እሽና፣ አምመኝ ስላለች ነው የመጣሁት። አማት ነበረ ክርክር አልፈልግም፣ ውጣለሁ ከዚህ ቤት። አይ ቆይ በደንብ ቢንጆ ያርጎ ምናምን ነው የሚሄደው አሁን። አይደለም እየሰማሽኝ ነው። መሄዱን ይሄዳል፣ ግን ደግሞ በደንብ ቢንጆ ያርጎ ነው የሚሄደው። የራሱ አንድ ድፍረት ነው እሺ። ከታወቀሽ ለአንቺ ራሱ ድፍረት ነው። እኔ ቤት ውስጥ እያለሁኝ ወንድ ይዞ መምጣት በራሱ ትልቅ ድፍረት ነው፣ ማወቅ አለብሽ። ነው እንዴ? አመመኝ ስላለች እኮ ነው የመጣሁት፣ አሞኛል ስላለች ነው። በጣም ወንጌል ታታገስላህ ነው ማለት ነው የመጣው እና እናመሰግናለን። መውጣት ችግር የለውም። አንተ ምስጋና ይቆይ መጥፎ ነገር ልናገር አልችልም። በእርግጥ ግን የአንተ ምስጋና ይቆይ እና ምን ነገር ስትሆን ማየት ስለማልፈልግ አመመኝ አመሰግናለሁ፣ በጣም ስለምታስብልኝ። ግን እንዴ ይገባኛል። አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ

አትናደረግ አረ እንደዚህ፣ በዚህ ዕድሜ ሄደም ግፍ በዚህ ዕድሜ። በመጀመሪያ ደረጃ እሷን ካሰብክ ማለት ነው፣ እዚህ ቤት ውስጥ ሳይሆን ውጪ ላይ ማግኘት ትችል ነበር። ማንም የለም።

እላፍ የሆነ ነገር እሷ ላይ ያረክ ማለት ህይወት ላይ ነው የምትቆጫው። ሰማኝ፣ ይቅርታ እየመከርከዋለ። ስለምክርህ አመሰግናለሁ። የአንተ ምክር አያስፈልገኝም። እየሰማኝ ነው። የአንተ ምክር አያስፈልገኝም። እስከዛሬም የአንተ ምክር ጠቅሞኛ አለም እ ደረሱ እየመከር አልመከርኩህም። አንተን ልመክር አልችልም። ቀስ በለ መጀመሪያ ተረጋግተህ ምናምን። ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም። በደንብ ሳበልቶ ሻይ ጠጥቶ፣ ወይም ቡና ጠጥቶ ተዝናንቶ ምናምን ነው የሚሄደው። አይሄድም። አንተ የፈለግኸውን ነገር ማድረግ ትችላለህ። እዚህ ቤት እኔ የፈለግኩትን ነገር የማደርግ መብት አለኝ። ነስራትሽን ያ እያልኩሽ እንዳይፈጠር ነው። እንደፈለግሽም አፍሽን አንዳንድ ጊዜ ለሁሉም ነገር ልካለው። ገባሽ አይደለ? ልካለው እኔ አፌን ስከፍት። ግን አንተ በተግባር የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው? ምንም ብለን በነገራችን ላይ ማለት ነው ቤቴ ነው ምናምን ብለህ እሷን እንደፈለግ የማድረግ መብት የለህም። ይሄ ሊገባህ እኔና እሷ ምንም ተባብለን እንድንግባባ እንችላለን። ከአንተ ጋር ግን ፈጽሞ። እኔ ደግሞ ከአንተ ጋር መግባባት አልፈልግም።

ሰርበኝ የምታስወጣ ጎታ ችግር የለም። ችግር እሱ ሳይሆን በእንደዚህ አይነት ሁኔታ ውስጥ ለአንተ እዚህ መቆየት ጥሩ አይደለም። ሲቀጥል ደግሞ ዲስሪስፔክት እየተደረገ እንደዚህ እንድትቀመጥ ስለማልፈልግ አንተ ስላልከው ሳይሆን እኔ ስላልኩ ደውላለሁ። አራት ቀን ነው ደግሞ የቀረን። እሺ ለሰው ልጅ ማስታወስ ያስፈልገዋል። አሁንም ላስታውስን፣ ራስህ ላይ ሌላ ጣጣ እንዳትመዝ፣ ምንም ነገር እንዳትፈጥር፣ ሰማኝ አለ። ቤትህ ምናምን ቤት የምትለው ግንብና ምናምን ምናምን ሊሆን የሚችለው ተረዳሃኝ? ሀሳቤን አለ። እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታደርግ አትችልም። ግን የተማራት መስልም ሲያዩክ፣ ደህና ሆንልኝ፣ እደውልልሃለሁ። ደላላንቱን መጨረሻውን አሳያለው፣ መልካሙን መኝልለው። እራሱን ጠብቂ፣ ምንም አይነት ነገር ከተፈጠረ ጩሂ። ጎረቤት ምናምን ሊደርስ ምንም ሊፈጠር አይችልም። ታች ዘመኞቹን ነግራችኋለሁ። እንትን ምንድነው? እንደዚህ ያደረገ ምን ሆነ ሚያናድደው? ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናደዳለህ? ለምን ምን ውስጥ ትገባለህ? ነገር አድርጊ መውጣት አቅቶኝ አይደለም፣ እየታገስኳቸው ያሉት። እንደዛ ነው እንደምታስበው፣ ማድረግ እኮ ብትችል ኖሮ እስከ ዛሬ ቆጫትልኝ ነበር። አቅሙ ስለሌለ እንጂ አቅሙ ስለሌለኝ ሳይሆን ጭንቅላት ስላለኝ ነው። በጣም ጭንቅላት አለ። አሁንም ቢሆን ባትፈታትም ደስ ብዙ ነገሮችን እያሳለፍኩሽ ነው ያሉት፣ ስነ ስርዓት እንዲኖርሽ አሁንም ደጋግሜ ነው እጠይቅሽ፣ ስርዓት ይኖርሽ ከማልማር ስርዓት ከአንተ አስተምረኝ፣ እስኪ ስርዓት እንዴት አይነት እንደሆነ መጀመሪያ አንተ ስነ ስርዓት እንዴት እንደሆነ አንተ ስነስርዓት መጀመሪያ እንዴት እንደሆነ ወቅና ትልቅ ንቀት እያሳየሽ ነው። ቤት ድረስ ነው ልጁን ይዘሽ መጣ። አንተ ማንንም ጎትተህ ስትመጣ ተስት መጣ አስከብረ ሄድን ነበር። እንደዛ ነው የሚሰማ። እንዴት ነው ስሜቱ? ደስ ይላል አደል? እኔ ያመጣው እሷ ከዛ በፊት ቤት ውስጥ መቶ የሚያውቅ ሰው ስሜቱ ደስ ይላል። እንዴትም ሆነ እንደዛም ሆነ እንደዚህም ሆነ በቃ ስሜቱ በጣም ቆንጆ ነበር አደል? ደስ ይላል አደል? ልክሽን ባታልፍ ይጠሩ ማን ልክ። አሁን አልተፈደብሽምልክሽን ባታልፍ ይጠሩ ማን ልክ እንዳለፈው የሰው ልጅ። የትኛው ጊዜ የትኛው ጊዜ እየነገርኩሽ ነው እኮ የትኛው ጊዜ ደግሞ ደጋግሚ እያስረዳዎች ነው የትኛው ጊዜ መረዳት ከቻልሽ ማለት ነው። ነገሮች ካበቁ ካለፉ በኋላ ዋይ ዋይ ነው የሚሆንብሽ ላንቺ። እውነትህን ነው አንተ ዛሬም እንደዛ ነው የሚታስበው፣ እንደዛ ነው የሚሰማክ። በጣም ተጫዋች ነባክል። በጣም ብዙ ጨዋታና ቀልድ ትወዳለ ዛሬም እየቀለድኩ እየመሰለሽ ነው። እስከ ዛሬ ስታደርገው የነበረው ነገር በሙሉ ትክክል ነው ማለት ነው። ኦ ማይ ጋድ። ስለዚህ አንተ ከበደን ጋር ነዋ መግባብ የምችለው። ለነገሩ ሰው ከሚመስለው ጋር ኮነ ብለው በድኖችን ሂድ እናናግራቸው፣ እነሱ መልስ ይሰጡሃል። ጨርሻለሁ። ካሜራ እንግዲህ በደንብ አድርጌ ስሜቱን እንዲገባው አድርጌ ያለው በደንብ አድርጌ ያሳየቸዋለሁኝ። ከዚህ በኋላ እንድዘይት ነገር አይቀጥልም። እንጃ ግን የሆነ ደስ የሚልም ስሜት አለው። ይህንን ስሜት ማየት በእውነቱ የምሬ ነው ምላችሁ። ያው ያረኩት ነገር ትክክል እንዳልሆነ ይገባኛል። እስካሁን የተፈጠሩት ነገሮች ልክ ናቸው ብዬ የሆነ እንዴት ነው ሙሉ ለሙሉ መናገር አልችልም። ነገር ግን እያንዳንዷን ስሜት እያንዳንዷን ህመም እያንዳንዷን ስብራት ስላየው በጣም በዚህ እንጃ የሆነ ትንሽም ቢሆን ሳትስፋክሽን ተሰምቶኛል። ውስጤ ትንሽ በቃ እንዴት ነው ጥሩ ስሜት ተሰምቶኛል። ህመሙን በደንብ ማወቅ እና ስሜቱም ስለተሰማው ደስ ብሎኛል። እና ደግሞ አንዳንድ ጊዜ ሰዎች ራሳቸው ሲያረጉት ምንም የማይመስላቸው ነገር ግን እነሱ ሲደረግባቸው በጣም የሚያንገበግባቸው ሰዎች አሉ። ያንንም ነው መረዳት የቻልኩትኝ። ስለዚህ የሆነው ነገር ይሄ ነው። ከዚህ በኋላ እንደዚያ የት ንትርክ ውስጥ አብረን አናልፍም፣ አብረን አንቆይምም፣ አንገናኝምም። እንደነገርኳችሁት በቃ ትንሽ ጊዜ ነው ያለን የጊዜውን ነገር ምናምና ማጠናቀቅ ይሆናል። ኔ ስራ ማለት ነው። ስለነበረን ጊዜ ስለነበረን ቆይታ ሁሉ አመሰግናለሁ። እጅግ ብቼ እናንተን ወዳችኋለሁ። ካስቀየምኳችሁ፣ ካስከፋችሁ እንዲሁም ደግሞ ብዙ ነገሮችን በተሳሳተ መንገድ ተጉዤ እናንተንም ካስከፋችሁ በጣም ይቅርታ። ያው ፈልጌው ባይሆንም መሆን አለበት ብዬ ስላሰብኩኝ ብቻ ነው ያደረጉትኝ። አንዳንድ ጊዜ ሁኔታዎች ያስገድዷችኋል ሳትፈልጉ ማድረግ የምትችሉት ነገሮች ይኖራሉ። ወይም ደግሞ በማትፈልጉበት መንገድ ልትጓዙ ትችላላችሁ። ይህንን ደግሞ ነገር እንዳረግ ያስገድደኝ ሁኔታዎች ናቸው በቃ። አውረዲ የሆነው ነገር ሁሉ ሆኗል። የተፈጠረው ነገር ሁሉ ተፈጥሯል። ከአሁን በኋላ ግን አይቀጥልም። እኔም አብቅችአለው ሰልችቶኛል ነገሮች በሙሉ እና የነበረን ጊዜ ይሄንን ይመስላል። ጊዜ ካለኝ ወይም ደግሞ ታይሙ ከተብቃቃልኝ ቪዲዮ የምቀርጽበት ምናምናም ጊዜ ካለኝ የጉዞይን ቪዲዮ ማሳያችሁ ይሆናል። እናንተንም እንግዲህ እዚህም ያሉትን ፋሚሊዎቼን ማግኘት ከቻልኩኝ አግኝቼ ካልሆነም በቪዲዮ ቻውምላቸው ይሆናል ማለት ነው። ስለነበረን ጊዜና ቆይታ ሁሉ አመሰግናለሁ። መልካም ጊዜ ምላችሁ